ጀነት እንዳንገባ ከሚተረክመን ተግባራቶች ዛሬ እንቀጥላለን ማለት ነው። ሁለት አይነት ባህር ያላቸው ሰዎች ጀነት እንደማይገቡ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲሳቸው ተናግሯል ማለት ነው። ሲዩታኒ ሁለት አይነት ባህር ያላቸው ሰዎች ጀነት አይገቡም አሉ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። የመጀመሪያዎቹ እነማን ናቸው? ያው አላህ ስልጣን ሰጥቷቸው ወይም ሰዎችን በሚያስተዳድሩበት ጊዜ ሰዎችን የሚጨቁኑ ማለት ነው ልክ እንደ በሬ ጭራ ሰዎችን የሚገርፉ ማለት ነው። ያው ስልጣን ይዘው ሰዎች በሾማቸው ስልጣን ተጠቅመው የሰዎችን ሀቅ የሚበሉ ያላግባብ ሰዎችን የሚመቱ የሚደበድቡ ማለት ነው። እንደዚህ አይነት ሰዎች ለወደፊት ይመጣሉ ብሎ ረሱላ ሰለላሁ ዐለይሂ ወሰለም እና የእሳት ሰዎች ናቸው። አሁን አላየኋቸው ለወደፊት ይመጣሉ ካሏቸው ውስጥ አንደኞቹ እነዚህ ናቸው። ስለዚህ ስልጣን ሲሰጠን ወይም የሆነ ኃላፊነት ሲሰጠን በፍትህ ነው ማስተዳደር ያለብን ማለት ነው። ይሄንን ካላደረግን ጀነት እንዳንገባ ከሚከለክለን ተግባር ነው። ሁለተኛው የጠቀሱት ተግባር ደግሞ ሴቶችን በሚመለከት ነው። እነዚህ ሴቶች በኔ ዘመን የሉም ለወደፊት ይመጣሉ፣ ጀነት አይገቡም ካሏቸው ውስጥ ለብሰው ያለበሱ ናቸው። ያ ልብሶቻቸው የጠበበ የሰውነታቸው ቅርጽ የሚያሳይ ሴቶች ማለት ነው፣ ለወደፊት ይመጣሉ። እነዚህ ሴቶች ራሳቸው ስሜታቸውን ተከትለው ወንዶችን የሚወሰውሱ ወይም ሌሎች ሰዎች የሚወሰውሱ የሆኑ ሴቶች ናቸው። እነዚህ አይነት ሴቶች ጀነትን አያገኙም ወይም ጀነት አይገቡም። ዓለይሂ ሰላቱ ወሰለም ጸጉራቸውን ደግሞ ወንዶችን ለማማለል ወይም ውበታቸውን ለመግለጽ ልክ እንደ ግመል ሻኛ የሚቆልሉ ማለት ነው። እዚህ ምስሉ ላይ እንደምትመለከቱት ጸጉራቸውን ለዚህ የቆለሉ የሆኑ ሴቶች እኔ አላየዋቸው ወደ ፍት ይመጣ ብሎ አረሰላ ሰላም። ስለዚህ እነዚህ ሰዎች የጀነትን ሽታንም አያገኙም። እንዲህ እንዲህ ከሚባል ቦታ እንኳን ጀነት ቢገኝ ሽታው እንደዛ አይነት ሁለት ባህር ያለባቸው ሰዎች ሽታውን እንኳን አያገኙ፣ አይደለም ሊገቡ ማለት ነው። ስለዚህ ከነዚህ ሁለት ባህሪያቶች ራሳችንን ማላቀቅ ይኖርብናል። አላህ የጀነት ሰዎች ይበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱህ።